ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በዛሬው የቅዳሜ አመሻሽ መሰናዷችን ላይ ወደ እናንተ የምናደርሰው የመንደር አድባር ላይ እንገኛለን። በዚህ መሰናዷችን ላይ አሁን ያለነው በአዲስ አበባ ከተማ በአያት አካባቢ ነው። በዚህ አካባቢ አንድ የአካባቢው ትልቅ ሰው አሉ ተብለናል። በማህበረሰቡ ዘንድ ከፍተኛ ተቀባይነት ያላቸው ሰው በማስታረቅ አንቱታን ያተረፉ በትክክልም የመንደሩ አድባር ናቸው ተብለናል። እኚህ ሰው ማን ናቸው? ምን ምንስ ነገር አላቸው የሚለውን እስቲ ወደ ውስጥ ገብተን አብረን የምናየውናል። አብረን እንግባ። እንደምን አለሽ? ደህና ነሽ ወይ? ሰላምሽ፣ ደህና ነሽ ወይ? አለን ዛሬ ወደ ቤታችሁ መተናል። እንግዲህ የመንደር አድባርን እየሰራ ነው የምንገኘው አንድ ትልቅ ሰው አለ ተብለናል። ስለዚህ መግባት እንችላለን ማለት ነው። ል ቤቶች እንዴት ዋላችሁ? ሰላም ናችሁ? ቆንጆ ሳደረስን አደር ቡና ያለበት ሰዓት እንኳን ደህና ቆያችሁ። ቤቱ ሞቅ ብሏል፣ በጣም ሰብሰብ ብላችሁ ቡናው ተፈልቶ ደምቋል። በጣም ደስ ይላል። ስሜ ዘውዲቱ ያሹ አስድስት የልጅ ልጅ አለኝ። የልጅ ልጆቼ የወለዱት ስድስት አሉኝ። በቃ ህ ዘመኔን የሰው ልጅ አሳድጋለሁ፣ ያው እንደ ቤተሰብ እንደ ጎረቤት ልጅ አሳድጋለሁ። በዛም ስራይን ያቆምኩና ኤች አይቪ ብድማቸው ያሉትን መያዝ ጀመርኩ። ከዛ ፈቃድ አወጣሁኝ አዲስ አበባ ቶታል ሶስት ቁጥር ማዞሪያ ነው ድርጅታችን ዋናው። ከዛም ደግሞ ወይራ የሚባል አካባቢ ኤች አይቪዎችን የሚይዝ ቤት ተከራየን እዛው ሳሳድግ ቆየው። ሻሸመኔ ላይ፣ ጎጃም ደግሞ ፍኖተ ሰላም ላይ፣ ከዛም አልፎ ዱራሜ፣ ተርጫ፣ ሆሳና፣ ወሊሶ፣ ሰበታ ላይ፣ ሚዛን ተፈሪ ላይ። ልጆቹም በየቤት ቤታቸው ስፖንሰርሺፕ እርዳታ ድርጅቶች በሚረዱን ገንዘብ እየረዳን እናስተምር ነበር። ጎዳና ተዳዳሪ እነኚህ ህጻናትን አቅፎ መንገድ ላይ የሚቀመጡ ምንም የማይቀምሱ የሚበሉት የሌላቸውን በአንድ ዙር አስሩን ከነ ልጆቻቸው አስገብተን በራሳቸው ቤት ቤት ተከራይተን ሲሞቢል አካባቢ ቤት ተከራይተን ሰራተኛ ቀጥረን የሚያስፈልጋቸውን አሟልተን በሚፈልጉት ሙያ ስልጠና ሰጥተን አስመርቀን ከመንግስት አካላትም ሰው አስመጥተን አስመርቀን ራሳቸውን እንዲችሉ አድርገናል። ሶስት አራት ቦታ በክራይን የምናስተዳድራቸው ቤት ሰርተን ማቆያ እናደርጋለን ያልነው ሰበታ ላይ ቤት ጠይቀን ቦታ ጠይቀን መንግስት ፈቅዶልን ሊዝ ክፈሉ ብለውኝ ሁለት መቶ ሰማኒያ ሺህ ብር ከፍለን አስር ሺህ ካሬ ከተፈቀደ በኋላ አላዘርቅ እንደ ብለው በዛ ላይ ነው ያለ ነው። ዘውዲቱ ማለት የሁሉ እናት ነች። የወንዱም የሴቱም የትልቁም የትንሹም እናት ነች። እሷ ራሷን መስዋዕት አድርጋ ለሌሎች የምትኖር በቃ በአጭሩ ስትገለጽ ማለት ነው። ራስን ነው እሷ መስዋዕት የምታደርገው። ከእሷ በኋላ ደግሞ ልጆቿን መስዋዕት ታደርጋለች። ለምን ልጆቿ እንኳን የሚበሉትን አወተን ለሰው ምሰጥናት ልጆቼን ይቅርታ እየጠየቅኳቸው ነው ብዙን ጊዜ ከራሴ ልጅ ይልቅ ለሰው ልጅ ነው የምራረው። ነው ምክንያት አለኝ። የሰውን ልጅ እንደሚይዝ የራሴን ልጆች እንደዚህ ያለ ለምን ብትል ልጆችን ጠልቼ ሳይሆን ብድራት አለው። ወይዘሮ ዘውዲቱ መልካም እናት ናት። ለተቸገሩ ሰዎች የምትደርስ ሰው ናት። በመልካምነቷ ነው ሰዎች የሚያውቋት፣ እኛም የምናውቃት በመልካምነቷ ነው። ዘውዲቱ ያሹን አሁን በትውልድ አካባቢያቸው በተለይ ሚዛን ተፈሪ የምንለው ከገጠር ጀምሮ እስከ ከተማ ድረስ ከዛም ጀምሮ እስከ አዲስ አበባ ድረስ ያላቸውን ሕይወት አብሯቸው ያሳለፉ ሰዎች በደንብ ያውቃሉ እና ደራሽ ናቸው። ማአት ልጆች አሉ። አሁን በቤታቸው ያደጉ ያገቡ የቤተ ዘመድ የቅርብ ዝምድናም የሩቅ ዝምድናም ሊሆን ይችላል። በተለይ ችግር እሳቸው ጋር ተጠግቶ ያደጉ ማእት ልጆች ናቸው። ብዙ ልጆችን ያሳድጋሉ። ብዙ ህዝብ በቤታቸው ይስተናግዳል እና እንግዳ ተቀባይ ናቸው። ወደ ቴፒ አካባቢ የወባ በሽታም የነበረ ስለሆነ የሕክምና ተቋሚም ነበራቸው። ክሊኒክ ነገር ከባለቤታቸው ጋር የከፈቱት ነበረ። በዛ ላይ የቻሪቲ ስራ ነው። የታመመ ሰው ያው አገር ወባም ስለነበረ ብሰዎችም ያው እርዳታ ማድረግ የማከም ነገር ነው። ያላቸው ሲጣሉ ይጠራሉ። አስታርቃለሁ ሳላስታርቅ እንደው ይቆራረጣሉ። የተባለውን አስታርቄ እገባለሁ ቤቴ አስታርቃለሁ ብዬ ከርኩኝ። አፍሬ አልመለስም። በሁሉም ቦታ ላይ ስትሄድ አታሳፍረንም። ሰው ታመመ መጀመሪያ ደራሽ ነች። ለቅሶ ካለ መጀመሪያ ደራሽ ነች። ይሄ የስፋ አድባሪ የምለው እኔ ቋንቋ አጣሉ እንጂ ያንስባቸዋል። በህይወት ይስላኝ ማለት ነው። ብዙ ቦታ ላይ ብዙዎች አርቅሶ ሸኝቷቸዋል። ያለ አባት አሳድጋናአለች። ጠንካራ ስለሆነች ምና አሳደገችን። ስለዚህ የሷን ጥንካሬ ለመሆን እንሞክራለን እንሞክራለን እኔ በበኩል ላይ ስለዚህ ጥንካሬ ምን ያክል መልካም እንደሆነ መኖር እንደምትችል አላፊነቴን በአግባብ መወጣት እንደምትችል ተምሬባታለሁ እስካሁን ድረስ በእውነት ነው የምለው እንዲህ የሚጠይቀኝ ብኖር ጉልበቴ እየበረታ እንደገና ራየን መልሼ እቀጥል ነበረ። በጣም ነው የምናመሰግነው። ናት የነበረን ቆይታ እንግዲህ ክብራትና ክብራን ተመልካቾቻችን በቅዳሚያ መሻሻችን የመንደር አድባር መሰናዷችን በዚህ በአያት አካባቢ ተገኝተን ከወይዘሮ ዘውዲቱ ጋር የተመለከታችሁትን አይነት ቆይታ አድርገናል። እንግዲህ የዛሬዋ እንግዳችን በተለያዩ ማህበራዊ ጉዳዮች ላይ ፈጥኖ በመድረስ የሚታወቁ በርካታ ልጆችን ከጎዳና አንስተው ያሳደጉ ቤታቸው ማንም ገብቶ የሚበላበት የሚጠጣበት፣ የሚያርፍበት ቤት እንደሆነ ከእሳቸውም አንደበት ከልጆቻቸው፣ እንደዚሁም ደግሞ ከጎረቤትና ዘመዶቻቸው ማወቅ ችለናል። እንግዲህ እዚህ ድረስ ተገኝተን ይህንን ቃለ መጠይቅ እንድናደርግላቸው ፍቃዳቸው ሆኖ አብረውን ስለቆዩ በድጋሚ እሳቸውን እያመሰገንን ለዚህ ሳምንት ያዘጋጀነው የመንደር አድባር መሰናዷችን እየተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጤና ይስጥልን።